ባለ ትዳር የሆናችሁ ሰዎች ቤታችው ትዳራችሁ ማኮብኮቢያችሁ ነው። አውሮፕላን አየር ላይ የምናየው የሚያኮበኩበት የኤርፖርት ሜዳ ስላለ ነው። ያለ በለዚያ መኪና ነው የሚሻለው፣ ምክንያቱም የትም መሄድ አይችልም። አውሮፕላን አውሮፕላን ሆኖ አየር ላይ እንድናየው ማኮብኮቢያው ሜዳ ግድ ነው። ትዳርሽ ማኮብኮቢያ ሜዳሽ፣ አየር ላይ እንድናይሽ። ወንድሜ ስማኝ ከፍ ብለህ እንድናይ የትዳር ጉዳይ በጣም ተራ እሹ በሆነበት በዚህ ዘመን ነው ማወራችሁ። ማኮብኮቢያሽ ነው። ማኮብኮቢያህ ነው። ያላገባችሁም እንደዚህ አስባችሁ አግቡ። ለቀጣዩ ህይወቴ ማኮብኮቢያዬ ትዳሬ ነው ብላችሁ አግቡ። ያገባችሁ ሰዎች ሴቶች በተለይ ዘጠና ፐርሰንት የትዳርሽ የመፍረስና የመቀጠል ጉዳይ ያለው በአንቺ እጅ ላይ ማፍረስም ትችያለሽ ማስቀጠልም ትችያለሽ። ወንድሞች እግዚአብሔር የሰጣችሁን ሚስቶቻችሁን ተንከባ ከቧቸው ሰይጣን ክንፍህን መምታት ሲፈልግ የሚመታው ትዳርህን መልእክት ነው እያወራው ያለው ትንቢት ልታመጭ ትችላለሽ አገልጋይ ልትሆኝ ትችላለሽ ፓስተር ልትሆን ትችላለ አፖስትን ልትሆን ትችላለ ፕሬዚዳንት ልትሆን ትችላለ ምንም በል ስም ሊኖር ይችላል ትዳርህን ሰይጣን እንዳይመታው ተጠንቀቅ ማኮብኮቢያሽ ነው ትዳርሽ ውጊያ አይኖርም አልወጣኝም አትጋጩም፣ አትጣሉም፣ አልወጣኝም። ነገር ግን ሰነፍ ሴት በገዛ እጇ ቤቷን ታፈርሰዋለች፣ ብልህ ሴት ግን ትሰራዋለች ይላል። እህቶቼ ስሙኝ፣ ቤታችሁን ለመስራት ወስኑ። በተለያየ ምክንያት የተፋታችሁ ሰዎች ካላችሁ ይቅርታ መጠየቅ ያለብሽ አንቺ ከሆንሽ ይቅርታ አድርጊና ተመልሰሽ ባልሽ ጋር አብረሽ ሁኚ። ከባድ ሊመስልሽ ይችላል፣ ግን የተሻለ ነገር ያለው አንድ ስትሆኚ ነው። ሰይጣንን የምታሸንፊው ያኔ ነው። ባለትዳር የሆናችሁ ሰዎች ቤታችሁ ትዳራችሁ ማኮብኮቢያችሁ ነው። አውሮፕላን አየር ላይ የምናየው የሚያኮበኩብበት የኤርፖርት ሜዳ ስላለ ነው። ያለ በለዚያ መኪና ነው የሚሻለው፣ ምክንያቱም የትም መሄድ አይችልም። አውሮፕላን አውሮፕላን ሆኖ አየር ላይ እንድናየው ማኮብኮቢያው ሜዳ ግድ ነው። ትዳርሽ ማኮብኮቢያ ሜዳሽ አየር ላይ እንድናይሽ። ወንድሜ ስማኝ፣ ከፍ ብለ እንድናይ የትዳር ጉዳይ በጣም ተራ እሹ በሆነበት በዚህ ዘመን ነው ማወራችሁ። ማኮብኮቢያሽ ነው፣ ማኮብኮቢያህ ነው። ያላገባችሁም እንደዚህ አስባችሁ አግቡ። ለቀጣዩ ህይወቴ ማኮብኮቢያ የትዳሬ ነው ብላችሁ አግቡ። ያገባችሁ ሰዎች ሴቶች በተለይ 90 ፐርሰንት የትዳርሽ የመፍረስና የመቀጠል ጉዳይ ያለው በአንቺ እጅ ላይ ማፍረስም ትችያለሽ፣ ማስቀጠልም ትችያለሽ። ወንድሞች እግዚአብሔር የሰጣችሁን ሚስቶቻችሁን ተንከባከቧቸው። ሰይጣን ክንፍህን መምታት ሲፈልግ የሚመታው ትዳርህን። መልእክት ነው እያወራው ያለው። ትንቢት ልታመጭ ትችላለች። አገልጋይ ልትሆኝ ትችላለች። ፓስተር ልትሆን ትችላለ። አፖስትን ልትሆን ትችላለ። ፕሬዚዳንት ልትሆን ትችላለ። ምንም በል ስም ሊኖር ይችላል። ትዳርህን ሰይጣን እንዳይመታው ተጠንቀቅ። ውጊያ አይኖርም፣ አልወጣኝም አትጋጩም፣ አትጣሉም፣ አልወጣኝም። ነገር ግን ሰነፍ ሴት በገዛ እጇ ቤቷን ታፈርሰዋለች፣ ብልህ ሴት ግን ትሰራዋለች ይላል። እህቶቼ ስሙኝ፣ ቤታችሁን ለመስራት ወስኑ። በተለያየ ምክንያት የተፋታችሁ ሰዎች ካላችሁ ይቅርታ መጠየቅ ያለብሽ አንቺኮ ነሽ። ይቅርታ አድርጊና ተመልሰሽ ባልሽ ጋር አብረሽ ሁኚ። ከባድ ሊመስልሽ ይችላል፣ ግን የተሻለ ነገር ያለው አንድ ስትሆኚ ነው። ሰይጣንን የምታሸንፊው ያኔ ነው።